ቀጥ፣ ምን ልትሰሪ መጣሽ? ቤት ምን ልትሰሪ መጣሽ? ላይቭ ልገባ። ምን ፕሮጀክት ጀምሬያለሁት? ግን እውነቴን ነው እና እኔ ጋር ምን ትሰሪያለሽ? ውይ ላይ ነው እንዴ ጀመርሽ? እንዴ እትዬ፣ ማታ ማታ እኔ ቢዝናይት ነው ምገባው እኮ ቲክቶክ ላይ ቢዝናይት እገባለሁ። ጉድ ቢኒንግ ብዬ ታተፍተ ላይክስ አንድ ጊዜ በዶላር ነው አካውንቴ ላይ የሚገባው። ጀምረሻል እትዬ፣ አንቺም አላየሁሽም፣ ቢዩቲም ላይ የለሽም። ኤቢ ጨዋታ ነው ያልሽው። ሥራ ላይ ሆኜ ነው የመጣሽው። ምንድን ነው የፈለግሽው? የፈለግሽውን ንገሪኝና ውይ እትዬ ይቅርታ። በቃ እኔ እኮ ባለፈው፣ ይቅር ብዬሻለሁ፣ ይቅርታውን ይቅር ብዬሻለሁ። አሁን ምንድን ነው የፈለግሽው? የፈለግሽውን ነገር ራሴና ከስራ መግባቴ ነው የምትፈልጊውን፣ ነግረሽኝ። ሰላም ነው? ምንድን ነው የፈለግሽው? እኔ እትዬ ስራ መስራት ነው የፈለግኩት እኔ፣ ይቅርታ። ሌላ ቤት ቀን ቀን እሰራለሁ፣ ግን እንደ አንቺ ቤት የሚሆን ቤት አጣሁ እትዬ። በዛ ላይ በዶላር ነው የምሰራው ደናነኛሉ ታላሽ

እሺ ከዛ ይሄ እንደዚህ ይቆማል። እንዴ እንዳንቺ እንደዚህ እንደቆምሽ እንደዚህ ይቆማል፣ በኋላ ይሰካል። ፊትሽን አሁን አበባ ነው ያስነስነ ኩዚ ጉኒ ነው። በጣም ያሳምራል፣ ያሳምራል። በዚህ ደግሞ በከፈለግሽ በድምጽ ደግሞ በዚህ ቀረብ እንዲል ታደርጊያለሽ። በኋላ ሻወር ግቢም ስትበይ መግባት ነው እንትን ማነው ሻወር ግቢ ነው። ማነው ሻወር ግቢ፣ አንዴ ፍሬንዶች

እህትዬ፣ ነገር አብሮ ምንድን ነው የሚሻል? የት ነው ምንድን ነው ያስፈልግ ይችላል?

ቁጭ በይ እትዬ፣ ይኸውልሽ። እኔ እኮ በጣም ቀላል ነገር እኮ ነው። ይኸውልሽ፣ አበባ፣ ትዕግስት የለኝም። ከስራ ነው የመጣሁት። አስረድኝ። ነው እኔ፣ ቲክቶክ ችግር ውስጥ እንዳትገቢ። ስንት ወዳጅ አለኝ አሁን። ከብዙ ከብዙ ፌመስ ኢትዮጵያውያን አንዷ ነኝ። እኔ እዚህ ላይ በብዙ ነገር

እንዲሁም ተንበርክክ ያላቀ ጊፍት እንኳን ሲያዝኝ እኔ ያልን በረከቱ ዛሬ አንበረከክ። ግን ምን ነው በዶላር ገንዘብ የምታገኝ እኔ ምሰራው ሌሊት ነው። ቢድና ምን ምን ነው ቡና ፈላለው ነው እንጂ የቀን የቀን ያው ሰው ቤት ነበርኩ፣ አሁን ሰው ቤት ነበርኩኝ። እነዚህ ጊፍተሮች አልወደዱትም ቤቱ። ለምን የሚያዙኝን ሻወር ኤቢ አሁንም ግልጽ እየሆነልኝ አይደለም። ምንድነው መታወሪ? ምንድናቸው ጊፍተሮች የማይወዱት ማናቸው? ቲክቶክ አታውቂም እንዴ? ይሁን ቲክቶክ ማለት እኔም አላውቀውም በእርግጥ ተጠቃሚ ብሎ እንዳላስረዳሽ። አሁን ሳይንስን አላውቀውም፣ ግን ቲክቶክ የሚባል አለ እዚህ ስልክ ላይ ይሄ ስማርትዎች እንደዚህ ግዥ ይሉሻል። መጀመሪያ እንደዚህ አይነት በዚህም ካሜራ በዚህም ካሜራ ያለው ይላሉ። ይህንን ትከፍቻለሽ በኋላ አልጎሪዝ አረብ ሀገርም ከአሜሪካም ይገባሉ። ሲገቡ የሚያዙሽም ማድረግ ነው። አንዳንድ ጊዜ ጊፍተሮች ተንከባ ላይ ከቤት ውጭ ይሉኛል። ለሊት አሁን የምኖረው የጋራ ኮንደሚኒየም ነው፣ የሴትዮች ያለቆቼ ትንከባለን ሌላ ኦዲየንስ ይረበሻል ስላቸው፣ ተንከባለይ አንበሳ ለማድረግ ካልተንከባለል ሲያሁን ማሪ። የምን አንበሳ ነው የሚያደርጉት? ኮንዶሚኒየም ላይ ስንከባለን ሌላ ጎረቤት አይ ኡ ብሎ አንድ ጊዜ ያስወጡኝ። እትዩ ትማረኝ ብዬ መጣሁ። ሰ እኔም ምልሽ ምን የምን አንበሳ ነው የሚያደርጉት? አንበሳ ጌም ጫወታለሁ። ጌም ጫወት እና ስሸነፍን ያዙኛል። ስሸነፍንም የሚያዙኝ ሳሸንፍ ደግሞ አዛለሁ ማንንም። ታዲያ ስትል

እንደው ትንሽ እንኳን ሊሰላሳ ደቂቃ ማረፍ ለማለት አልተመቸኝ። ምን ያህል ብር አገኝበታለሽ ወይ ትይ። እንደዚህ ደግሞ አሁን እንትን መጥቷል። ይሄ ታፕ ስዋፕ ይባላል። ታፕ ስዋፕ እንደው እንደ ወይን ታፕ ታፕ ታፕ ባረኩበት ዶላር ይከፈልሻል። ባለ ጸጋ ተርታ ሲሉኝ በዚህ እጄ ነው ወይ መስረ ያለቀምኩት? ከዚህ በኋላ ማለት ነው። በዚህ ነው ወይ ያለቀምኩት? በዚህ ነው ወይ ከተፈኩት አልኩኝ። ራስ ማንቺን ስራ ፈልገሽ ነው የመጣሽው? ስራው መቼ ልትሰሪው ነው? መቼ ልትተኙ ነው? መቼ የምትዩ ነገር ልታረጊ ነው? ምንድን ነው ሀሳብሽ? አልገባኝም። እና ማመቻቻው አለው ትዬ ታይሙን አመቻቸዋለሁ እኔ ብቻ ነፃነትና እኔ ባልበላ ይቅርብኝ። ግት አሁን ባለፈው የነበርኩበት ቤት አንቺን በልተሽ ቲክቶኩን በልቶ እችለዋለሁ ወይ አለች ሴትያ እኔ ባልበላ ይቅርብ። ምንድን ነው የሚበላው? ቆይ አንዴ በሌላ ስልክ ላይፍ ጊቪ። ሁለት ስልክ ነው የምትይዥ? ላይፍ ጊቪ አበባ፣ ቆይ እትዬ ሁለት ስልክ ምንድን ነው የሚሰራልሽ? በዚህኛው አንዳንዴ በሌላ በሌላ አካውንት ከፍቼ ነው። ምቀኛ አለኝ እትዬ ምቀኛ። ይህን ይግኖር ሲያበሩብኝ ይህን ሰካለሁ። በ በቃ አለኝ አፕሊኬሽን፣ አፕሊኬሽን ትዬ እኔ ለአንቺ ላስረዳውበት ራሱ ድክም አለኝነት። እዛ ላዚ ሳንቲም ሰብስቤ ነበር ደከመኝ ትዬ። ይሄ አይገባሽም እንዴ? ነው የሚገባኝ ከታምጥሽ ነው የሚገባኝ። ምን በቃ እንግዲህ ካልገባሽ አብረን እንገባለን ማታ በቃ ራሱ ቀጥታ ያስተምሩሻል። እኛ አሁን ምንም እውቀት ላንቺ ማስረዳበት እውቀት የለም፣ ግን በላፕቶፕም ይገባል። ብዙ ከሰሙሽ ገና ብቻ እዛ ሲያጫውቱሽ፣ ወሬ የሚያዳምጥ ወገን የለም። ቲክቶክ ላይ ወገን አለ። ብቻ ደግሞ አንዳንዴ ሴሌብሪቲ የሚሉት አለ ወሬ እና እንዲህ ያስቀኛል። ሰው ወሬ አንቺ፣ በቃ እነማን ተፋጡ፣ እነማን ተጋቡ፣ እነማን ወለዱ፣ እነማን አስመጡ። በአጠቃላይ አንቺ ይሄ ነገር ሁሉ እና ማስረጃ ነው። እናንተ አገናኝ መረጃሽን እኔ አሁን እኮ ምን ነው እናቴ? በዋትሳፕ ዋትሳፕ። እሺ። እና ባላገኝሽ? ታዲያ ምን ተገኘ? አይ ገና እንትኗ አሁን ስታይል ነው ቀይራለው። ገና ዋናም ልጀምር ነው። በይ በይ። አንቺ ወሬሽ አልከው። መጀመሪያ ታውሩሽን ምናምን ወሳስቺ ቀያይሪና፣ በስነ ስርዓቱ ስራሽን ትሰራለሽ። ትቀጣለሽ። ምን አለ? እራት አለ ይሆን የሚበላ ልስራ? ምን አለ ያ አዲስ ስለሆንኩ ቤት ያፈራውን ገብተሽ ስሪ የምታውቂው ቤት ነው የማታውቂው ቤት አይደለም እሺ ይሄ እዚህ ጋር ቀጥታ ከቀዩ በይ በይ በይ

ይህም ጡቃሽ ቴክኖሎጂ ገባል። በቃ በጠዋት ስለመውጣ ነገር በጠዋቱ አስራ ሁለት ተኩል ላይ ሻይን የለመድኩትን ቁርሴን አዘጋጅተሽ ነው የምንነሳው። አደራሽ፣ በጣም ደክሞኛል። እሺ ቤት እንደው በላይ የሚሳደቡን ምቀኛውን ሸረኛውን ያዘልኝ፣ አንተ የበለሊት ብስጭት አው ቤተሰብ ቤተሰብ ምን አገባሽ? ሰብስክራይብ ይባል አይባል። እንዴት ናችሁ? ደህና መሻችሁ ወይ? እብዬ ነኝ። እስ እንዴት ነሽ? አለሁልሽ። አው ሌላ ቤት ገብቼ ነው። እትዬ ይሄ ቤት ገባህ። ያምራል አይደል? ይመቻል። ሻወሩም ቅርብ ነው ነው ደህና ነኝ። በቃ መስመሩ እኛ ሰው ላይ ነው። ውሽ እንቅልፍ አስቸገረኝ። አንቺ እንዴት እያደረገች ነው እንቅልፍ? በስመ አብ እንቅልፍ አስቸገረኝ። ቡና እያፈላሁ ድምፃችሁን ቀን ቤተሰብ ገባ ገባ በሉ። ያልገባችሁ ገባ ገባ በሉ አሟሙቁት እናዋጅ እናዋጅ ሞቅ ሞቅ ሞቅ ምን ነው ዛሬ ቀዘቀዘ ዲዩትም የለ ምንም የለ አዋጅ እባካችሁ እናዋጅ እንማ እንማው ሙሉ እንማ ምንም እንተማማ ሃያ ሦስት ሺህ ገባ ገባ ምን ነው እባካችሁ ቶሎ ቶሎ ምን ነው ቀዘቀዘ ዲዩት አርጉ ላይክ አርጉ ፎሎ ያላረጋችሁ ፎሎ አድርጉኝ ጊፍተሮችም እንዴት ናችሁ ዛሬ ይኸው ዛሬ እንግዲህ በደንብ አርገን ነው የምንጫወተው ይጫውተው ጌም ታብዘ ስክሪን ታብታብ አርጉ

በእናታችሁ እንዳንሸንፍ ዛ እኔ አልንከባለልም። ዛሬ አትዬ ቤት ነው ያለሁት። ወጥቼም በጨለም አልንከባለልም። ገላይንም አልታጠብ ብርድም ሳልም ይዞኛል። አዎ፣ ታርታ ፍላወር እስ እስ። አመሰግናለሁ፣ ኑርልኝ ማና። አንተ ከብዬ ጋር እሺ። አመሰግናለሁ፣ ኑርልኝ እግዚአብሔር ይስጠልኝ። አዎ፣ አይ ይቅራም። በሰውን ባይሆን እንትን ፍላወሩን ስጡኝ ለእኔ ጠቅመኛል። ላይክ ታፕ ታፕ አረ ጋይስ ታይሚንግ ጠብቁ ታይሚንግ ጠብቁ እንጂ ታብታብ ቶሎ ቶሎ እባካችሁ እኔ ዛሬ በእናታችሁ ተዛዝን ትየት